እንዴት ነህ? ኧረ ተረጋጋ፣ ኧረ ተረጋጋ እ ኧረ ምንም እኔ ላወራ ፈልጌ ነው። እሺ፣ ና ከመቃብር ወደዚህ ና፣ ዞር በል። ልትመጣ ነበረ? ታዲያ አንተ ሙተሃል ተብለህ አልነበረ? እንደምን፣ ና እናውራ ማነው ሙት አል ደርናልሞ እዚህ ጉድጓዶች ጥለውን ጥለውኝ፣ ተባብረው ጥለውኝ ሄዱት። ሞቷል አበቃለት ብለው ቀብረው ሄዱት። እዚህ ላይ ነው። ሰላም ወደ ፕሮግራማችን ቤተሰቦች፣ እንዴት ናችሁ? ሁላችሁም ባላችሁበት ሰላማችሁ ይብዛልኝ እያልኩኝ ወደ ጉዳይ ልግባ። ዛሬ የመጣሁበት ምክንያት ምንድን ነው? አንድ ሳሚ የሚባል ለጓደኛው ጓደኛው ላይ የተፈጠረው ነገር ለኔ በትንሹ ነግሮኝ ነበረ ማለት ነው። ወደ ጉዳዩ ከመግባታችን በፊት ግን ትንሽ ስለተፈጠረው ነገር ልንገራችሁ ማለት ነው። ሳሚ ማለት አንድ ጓደኛ አለው። ያ ጓደኛው ገንዘብ ንብረት አለው፣ ከቤተሰቡ ጋር ነው የሚኖረው እና በዛ ምክንያት እንግዲህ ሞተዋል ብለው በምክንያት ይሁን ሌላ ኬዝ ይሁን አምጥተው ያው መቃብር ቦታ ላይ ሊቀብሩት ነበረ ማለት ነው። ቤተሰቦች ያው ሳሚ ደግሞ ጓደኛውን ሄዶ ከዛ ነገር ታድጎታል። ነገር ግን ይሄ ጓደኛው ግን ሊቀበር የነበረው ማለት ነው ትንሽ ሞራሉ ተዶክቶ ስለነበረ በቤተሰብ እንደዛ ሆኖበት ስለሆነ ከመቃብር ቦታ እንግዲህ ተቀምጦ ውልሽ ወር ምናምን አልፎታል ነው የተባልኩት። አለ ውድ ቤተሰቦች፣ አሁን መጥቼ እሱን ላገኘው ነው ማለት ነው። ወደ መቃብር እንገባለን። እስኪ ስለምንድን ነው ጉዳዩ የሚለውን ነገርም ሄጄ በቀላሉ ነገሮችን ቀለል አድርጌ ለማውራት ሞክራለሁ። አለ ውድ ቤተሰቦች፣ በፕሮግራሙ እንደምትማሩበት አልጠራጠርም። ምንድነው የሚሆነው ውስጥ ላይ ገብተን ምንድነው የሚፈጠረው የሚለውን አብረን እናያለን። አሳዛኝ ታሪክ ነበር የነገረኝ ታሪኩ ለእናንተ ከመናገሬ በፊት ግን ገብተን ቀጥታ ከዋናው ከባለቤቱ ብንሰማ ይሻላል ብዬ ነው የመጣውን ማለት ነው። ውድ ቤተሰቦች እውነተኛ ሆኖ እንደዚሁም በጣም የሚያሳዝን ከሆነ ደግሞ መርዳት የምንችል ከሆነ በቻልነው አቅም እንረዳዋለን ማለት ነው። ውድ ቤተሰቦች በፕሮግራም እንደምትማሩበት አልጠራጠርም። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሄደን የሚፈጠረውን አብረን እናያለን ማለት ነው። እንሂድ። ሰላም ነው ወንድሜ፣ ተረጋጋ ተረጋጋ እንጂ አረ፣ ምንም እኔ ላወራህ ፈልጌ ነው። እሺ እሺ፣ ናሽ፣ ከመቃብር ወደዚህ ናሽ። አረ እባክህ ና አንዴና ና ላወራህ ነው። እዚህ ጋር ምን ትሰራለህ? አረ በፈጣሪ ስም ተው፣ በእናትህ። ይኸውልህ እኔ ለመልካም ነው የመጣሁት። እናውራ በቃ። ለምን መጣ? ለምን አልሞተም? ነው ማነው የላከህ? እኔ ምንም ላደረግህ። አረ የመጣሁት እናውራ፣ እስኪ ስለ ሁሉም ነገር አንተ ባለበት መምጣቴ አይደለም እና ያገር ስለ ጉዳይ በእናትህ ለምንድን ነው የምትነጋገረው? እኔ አሁን ደህና ነህ? ቆይ ማን ነው? ምን ዞር ልት በል ነው ምን ጥሩ አይደለም ላንተ እኮ እዚህ ምን ትሰራለህ አሁን በቃ ዞር በልኝ እኔ እባክህ እባክህ ና እኔ ለዶሮ ወር ነው በቃ ታው በእናትህ ተው ዞር በልኝ ልትመታኝ ነበረ ታዲያ ኧረ በፈጣሪ ባለሁበት ልጎዳ መስላሉ አመጣ እሺ ምንድነው የፈለከው ልጎዳ መስላሉ ተጎድቼ ነው የመጣሁት እኔ አሁን ተረብሽ ያለው እንደገና እንደገና እንደተፈጠርኩ ነው የተሰማኝ ጤነኛ አይደለም ሁኔታ እኮ እንነጋገር። እኔ ለራስ እኳ አስቤ ነው የመጣሁት አይደለ? ልከነ እማን ልኛልብ ልማን ይልከኛል እኮ። ምን ሆነህ ነው? እስኪ ንገረኝ። ምን ሆነህ ነው? እባክህ፣ ለመልካም ነው። እናውራ፣ በቃ እስኪ ልረዳህ። ጉዳይህን ንገረኝ። ምን ችግር አለ? ምንድን ነው የምትረዳኝ? እናውራ። ካላወራን እንዴት አግዘሃለሁ? መጀመሪያ እንነጋገር። እስኪ ምን ሆነህ ነው እዚህ መቃብር ቦታ ላይ በዚህ በፀሐይ ብቻህን ምን ብዙ የተጓዝኩበት የራሴ የሆነ ታሪክ አለ እኮ። እሱን እናውራሽ። ምንድን ነው በቃ ለአንተ የሚነገር አይደለም። ለምንድን ነው ዝም ብዬ የምነገር? ከራሴ ጋር እየተነጋገርኩ እያወጣሁ እያወረድኩ ነው እኔ። ለራሴ እንዴት ይሄ ነገር ተፈጠረብኝ እያልኩ እኮ። ንገረኝ፣ ንገረኝ። እኔ እኮ ጭንቀት ልጋራ እኮ ነው ያልኩህ። በቃ ለአንተ የምነግርበት ሁኔታ ውስጥ አሁን አይደለም ያለው። ለራሴ እኔ ትልቅ እንትን ውስጥ ነው ያለው። ገደለህ? ለላግዝህ፣ እንተጋገዝ፣ እናውራ። ምን ችግር አለ? እኔ ምንም ምንነጋገ ግዴለም ነው ወንድሜ፣ እናውራ

አተደናነህ አልሞትክን ብለዋል፣ ነው ያልኩት እኮ እኮ ማነው እንደዚያ ያለህ እኮ? ይኸውልህ፣ በቃ ሁኔታውን እሺ፣ እናውራ። አሁን ተረጋጋ፣ እናነጋገር እኮ። ንገረኛ ማነው እንደዚያ ብሎ የነገረ ንገረኝ፣ እኮ ላውራ፣ ልንገርህ አለኝን። እሺ፣ ተረጋጋ። እስኪ መጀመሪያ ተረጋጋ። እስኪ ቆይ፣ ለምንድን ነው የምትናደደው? ማነው እንደዚያ ያለህ? ለምን አትነግረኝም? ጥሩ ነው እኮ ግን ማነው የነገረ አሁን እኮ የባሰ ራሴን እያሳመምከኝ፣ መረጋጋቴን ከውስጥ የወሰድክብኝ። ቆይ ምንድን ነው የሚያናደደ? እናውራ፣ እንነጋገር እንነጋገር እሺ። እስኪ ነገሬ ምን ሆነ ነው ግድ ይልህም፣ ይው ለኔ ለረዳህ ላግዝህ የመጣው እኔ። ምንም ለአንተ መጥፎ አመለካከት የለኝ መጥፎ እሳቤ የለኝ። ግን ደግሞ እዚህ ጋር መገኘት ተበድለ ተጎርተ ሊሆን ይችላል፣ ይገባኛል። እኔ የነገሩኝ ሰዎች ለአንተ የሚያስቡ ጓደኞች ናቸው እንጂ ሌላ መጥፎ ሰው አይደለም። በቃ አልሰማ ብለሃቸዋል አይደል? አንድ ጓደኛ አለ አይደል፣ ሳሙኤል የሚባል ልጅ አታውቅም? ጓደኛ አይደል? እሱ ነው በቃ አልሰማም ብለኋል፣ እሱን አይደል? እና የምትወደው ጓደኛህ ነው አይደለም? ይህን ግልጹ ንገረኝ። ታምነዋለህ አታምነውም? እሱ ለእኔ ጥሩ አመለካከት ያላቸው አሉ ይላሉ። በዚህ ሰዓት ግን ማንም ሰው እንደዚህ ጥሩ አመለካከት አለው ምናምን ብዬ የምሰማበት ሁኔታ ውስጥ አለ። እስኪ አብሽርና፣ እስኪ ንገረኝ። እስኪ ማለት ምን ተበደለ ነው እንዲህ አይነት ቦታ ላይ የተገኘው? ብቻህን እርግጠኛ ነኝ ጉዳት ደርሶብሃል። ፈልገህ ወደህ አይደለም አይደል የተገኘው እባከን እስኪ ንገረኝ። እኔ የገዛ ቤተሰቦቼ ወንድሞቼ የት ያልኳቸው በገዛ ቤት ሰቦቼ እንደዚህ ተሰቃይ እንደዚህ አይነ መከራ ሲደርስብኝ እንዴት ማን ነው ትለኛለ? የቅርቤ በምትለው ሰው እንደዚህ አይነ ነገር ሲያጋጥመ እንደዚህ አይነ ነገር ተው፣ በቃ አድስ ለጠላት አድስ ባክት ሳስበው ራሱ ራሴን ያመኛል ሳስበው ራሱ ይዘገንነኛል። ስጠይቀኝ ራሱ ያለፍኩበት ታሪክ ራሱ ወደ አይምሮ እየመጣ እረፍት ይነሳኛል። ተወኝ ወንድሜ ባክ ተወኝ፣ ብቻዬን ልሁንበት፣ ተወኝ ልተክስበት፣ ባክ ተወኝ፣ ባክ ተወኝ፣ ባክ ከዛ ከመከራ ከመቃብር የወጣሁበትን ጊዜ ላስታውስበት። እባክህ ወደ ኋላ ትመልሰኝ። እንዴት እንዴት እንዴት፣ የሰው ልጅ እንዴት የሰው ልጅ በገዛ ቤተሰቦቹ የእኔ የኔ በሚላቸው ሰዎች እንዴት ይሰቃያል? እንዴት እንደዚህ አይነት ነገር ውስጥ ይገባል? ሰው እንዴት ይጨክናል? ሰው እንዴት በገዛ ሰው ውስጥ በኔ በሚለው ሰው ውስጥ እንደዚህ ሰው ልጅ እንዴት ተረራይ ያጣል? እስኪ እስኪ ተረጋጋ። ለመረጋጋት እኮ ያለሁበት ሁኔታ የሚያረጋጋ አይደለም። ሳስበው ራሴን እያመመኝ እኮ ነው ወንድሜ። እንደገና የተፈጠርኩ ነው የመሰለኝ እኮ እንደገና ሰማይና ጨረቃን እነዚህ የማያቸውን ነገሮች እኮ አዲስ እንደተፈጠርኩ ነው እየተሰማኛለሁ። እንዴት እረጋጋለሁ? ወደ ራሴ ለመመለስ እኮ በጣም ረጅም ጊዜ ነው የሚያስፈልገኛው። እንዴት በገዛ ቤተሰቦች፣ እንዴት የኔ በምላቸው፣ እንዴት ወንድሞቼ እናቶቼ በምላቸው በእናትህ ቶኝ ቶኝ ቀብሩ ላይ ነው። ተወኝ አንተ፣ ለመቃብሩ ነው የምታስበው? እዛ ጉርጓድ ውስጥ ቆን ቆበ ይቀበሩኝ ኔ መቃብሩ ማለኔ ይሄ ምቾት ነው። ይሄ ማለኔ ቤተ መንግስት ነው። እዛ ውስጥ እኮ ገብቼ የወጣው ሰው ነኝ። አሁን በእንደዚህ አይነት ሁኔታ እንደዚህ አይነት ቦታ ላይ ለመንገር እኔ በጣም ይከብደኛል ወንድም። ይሄንን እያየው ራሱ መናገር ይከብደኛል። ተረጋጋና እስኪ ምክንያት ነገረኝ። እኔ ልረዳ መረዳ ነገር ካለም ላግዝ በምን አይነት ሁኔታ ውስጥ እንዳለ እኮ ማንም ሰው የሚያውቅ የለም። ምናልባት እሱ ብቻ እኔ ነገረ የተወሰነ ሰው ሊያቅ ሊያቅ ይችላል። እኔ ግን አሁን በጣም አይምሮ ልሸከመው ከሚችለው በላይ ነው የደረሰብኝ ሁኔታ። ስለዚህ እንዴት አድርጌ እንደምነገር አላውቅም። እኔ ያሳለፍኩበት እንደነገር ነው የምትፈልገው? ና እስኪ ና ና ና ና ና ና ና ና ና ና ነው እንግዲህ እዚህ ጉርጓድ ውስጥ ጥለውን ለውን ጥለውኝ ተባብረው ጥለውኝ ሄዱት። ሞቷል አበቃለት ብለው ቀብረውኝ ሄዱት። እዚህ ላይ ነው ሰውለት ንደዚህ እንደዚህ ሞቼ ነው ከዚህ ላይ የወጣሁት። ቸኩለው ምንም አይጠቅምም ብለው ተጣድፈው፣ ምንም አያመጣም ብለው ነው እዚህ ጋር ጥለውኝ ሄዱት። በኪነ ጥበቡ እሱ ፈጣሪ በኪነ ጥበቡ ነው ከዚህ አውጥቶ። ስንት ቀን እዚህ እንዳደረ ስንት ጨለማና ስንት ለሊት እንዳሳለፍኩኝ ነው የማውቀው እነሱ ግን እዚህ ነው ጥለው የሚሄዱት። ለምንድን ነው የምትለኝ ነገር እንደዚህ ያስተከዘኝ፣ እንደዚህ ጨካኝ ከሰው እንዳልቀርብ ያደረገኝ የነሱ አውሬ ጓደኛ በትንሹ ነግሮኛል። ነገሮቹ ግን አንተ እኮ አሁን ሳይ ደህና ነህ። እንዴት ነው ያለው ውስጥ ያለው ምክንያቱ ምንድነው? ማን ነው እንደዚህ ያደረገ? እስኪ ከራስ አንድ እንዴት መሰለ። የክፋት ሁሉ የነገሮች ሁሉ መሰረት ያው ቅናትና ምቀኝነት ነው። አይ ሰው ይታወራል። ሰው አይን ከሌለው ሰው ልቦ ነው እስኪ አሁን ተቀምጠናል። እስኪ ግልጽ አድርገህ ንገረኝ። ማለት ለዚህ እንደዚህ እንድትሆን ያደረጉ እስኪ ምንድነው የተፈጠረው የሚለው ንገረኝ። እሺ ያው ዘሪሁን እባላለሁ። የሚገርም ነው በዚህ እንደዚህ ይሆናለሁ ብዬ እንደዚህ ተረጋግቼ አይምሮና ልቦና የተመልሰው ከአንተ ጋር ማውራቴ ለእኔ እንደገና እንደተፈጠርኩ ነው በእውነት የሚሰማኝ እና እንዴት ነው እኔ በአስተዳደጌ በተለያየ ችግር ውስጥ በተለያየ ውጥረት ውስጥ ያደኩ ሰው ነኝ። እንደዛም ሆኖ አባቴ ከሞተ በኋላ ደግሞ ብዙ የህይወት ውጣውረዶችን ያሳልፍ ያለው በእንጀራ እናት፣ በእንጀራ አባት እንዲሁም ደግሞ ራሴን ለማኖር ለማዳን ስል ዘመዶች ጋር ተጠግቼ የሰው ፊት እየለበለበኝ ብዙ ነገር ሆኜ ነው ያደኩት። ምችስ ፈጣሪ ነገሮችን እና ምክንያቶችን ወደ አንተ ያመጣልህና የህይወት አቅጣጫ የህይወትህ መንገድ የሚቀየርበትን ነገሮችን ወደ አንተ ያመጣልሃል እና አንዳንድ ደጋግ ሰዎች ደግሞ ወደ እኔ ህይወት ሲመጡ የሆነ ፋብሪካ ውስጥ ገባሁኝ። ከዛ በኋላ ላይ ከዛ ተቀጥረ የመስራት ጀምሬ የዛን አሰራር ሂደት ከዛ እየቀሰምኩ እየቀሰምኩ ከዛ በአንድ ሰው እገዛና እርዳታ የሆነ ገንዘብ ተሰጠኝ። እንደዚህ እንደዚህ እንደዚህ ባረግ እኮ እውቀቱን ጥበቡም አለኝ እና ራሴን የማሻሽልበት ግን ገንዘብ የለኝም ብዬ የሆነ አንድ ባለ ሀብት በዚህ ሳነጋገር በርታ፣ አይዞህ በሚል የገንዘብ እገዛ ተደረገልኝ። በዛች እየተንቀሳቀስኩ ያችን እያሳደግኩኝ እና ሀብቴ እየሰፋ እየበዛ ድርጅቴ እያደገ መጣ። የድርጅት ባለቤት ሆንኩኝ እና ያ ችግርና መከራ እየተረሳ እየተረሳ መጥቶ ከዛ በኋላ ላይ እንዳልኩ ያው ቤተሰቦቼ በችግር ወንድሞቼ እህቶቼ በችግር ላይ ስለነበሩ ለምን እነሱ ነው ላስጠለንም ብዬ ወንድሞቼ ናቸው እህቶቼ ናቸው ብዬ እነሱን ወደ እኔ ጋር ማቅረብ ጨመርኩኝ እና እነሱ ወደ እኔ ወደ ሕይወቴ ሲመጡ ከዛ ያው ከነሱ ጋር ቤተሰብ ማገኘው ብዬ እነሱንም እያገዝኩኝ መኖር ስጀምር፣ ነገር ግን ያው እንዳልኩ ያው አስተዳደጋችን የተለያየ አስተዳደግ ስለነበረ የተለያየ መንፈስም ስላለን እኔ ፈጣሪ ነው ማመልከው የፈጠረኝን እሱ ነው ማመልከው። ሁልጊዜ ሌት ተቀን የእሱ ፍቅር ከልቤ እንትን አይልም። ነገር ግን አባቴ ከሌላ የሚወልዳት ከሌላ እናት የምትወለደው እህቴ አብዛኛውን ነገሯን የምትመራው በባዳ አምልኮ ነው። ቤት ውስጥ እንኳ ችግር ሲፈጠር የሚገርም ነገር ቤት ውስጥ የሆነ ትንሽ ነገር እንኳ ሲፈጠር እስቲ አዋቂ ጋር እንሂድ፣ እስቲ እሳቸው ጋር እንሂድ ነው የምትለው። ገልጅነቴ ይገርምኛል። በቃ ይሄ ነገር እና ለሁሉ ነገር መፍትሄ የምታደረገው አዋቂ ምናምን የሚያቅ ሰው አለ። እኔ ደግሞ በህይወቴ በህይወቴ የምጠላው እና እንደዛ ነው የምታደረገው እና ሀብቴ እየበዛልኝ እሷን አስጠጋዋት፣ እንደዛም ችግር እያለባት እያወኩኝ ግን እሷን አስጠጋዋት። ከዛ በኋላ ላይ ብዙ ገንዘቦችን ለእሱ አስቀምጭ ስላት ብዙ ነገሮች የሚስጥር ሳካፍላት ከዛ የሆነ ወቅት ላይ ግን ውስጤ ይከብደኛል እና በምግብ በተለያየ ነገር፣ አንዳንድ ነገር ምግብ ስበላ ያመኛል። አንዳንድ ጊዜ ኧረ ምንድን ነው ይላለሁ፣ ሆስፒታል ሄዳለሁ። ሆስፒታል ደግሞ እንደዚህ ነው እንደዚህ ነው ይሉኛል። በጣም ብዙ ብር አወጣለሁ። አንዳንድ ጊዜ ደግሞ በድር አስመታት ያጋጥመኛል መቃዥ ያለው ምንላለው ግን ኋላ ላይ ግን ከምግቤ ጋር ከአንዳንድ ነገሮች ጋር ተቀላቅለው እንደሚሰጠኝ እየገባኝ መጣ። ለካ እነዛ መበላቸው ምግቦች ውስጥ ለካ በዛ በአዋቂ እየተመራ እና በተለያየ ነገሮች እንትን እያደረጉ ነበረ፣ ከምግብ ጋር እየቀላቀሉ እየሰጡኝ። ሁለተኛ ላይ ደግሞ የሆነ የተደገመበት የመንፈስ አሰራር እንደነበረበት ኋላ ላይ እየገባኝ መጣ። ምክንያቱም አንዳንድ ጊዜ አልጋይ ስር የተቋጠረ ብር አገኛለሁ። በተለይ አንድ ጊዜ ከቤት ልወጣ ስል በጣም ጥቁር ዶሮ ጥቁር ዶሮ አልጋ ይስር ከየት መጣ ምናምን ብዬ ይገርማል። አንድ ጊዜ ደግሞ ስወጣ የሆነ ነገር በተን በተን ያደርጋሉ። ምንድን ነው ብዬ ዝም ብዬ እንደቀላል ነው። አንዳንድ ጊዜ ደግሞ እንደውም የተጣለ ብርቱካን ሁሉ የሆነ አግኝቼ አንስቼ የበላሁበት ጊዜ አለ። ኋላ ላይ ሲገባኝ ግን ለካ ያው እግዚአብሔር ጠብቆኝ ነው እንጂ ለካ እነሱ በሰይጣን አሰራር በድግምት አሰራር በተለያየ ቴክኒክ አንዳንድ ጊዜ የመን መንፈሱ አሰራር እምቢ ሲላቸው በትክክለኛ መርዝ እንደሚያበሩኝ ኋላ ላይ ነው የገባኝ በመተቱም በሰይጣናዊ አሰራሩም ምግቤ ውስጥ የሆኑ ነገር እየቀላቀሉ አልወድቅ አልኳቸው እንደዛም ሆኖ ግን እነሱን ከመርዳት ወደኋላ አለም ነበረ እና ማንቆይ ምክንያቱ ምንድን ነው እንደዚህ የሚያደርጉበት ምክንያት ምንድን ነው እንዴት መሰለህ ወንድሜ ምክንያቱ እኔ አሁን ምክንያቱ የሁሉ ነገር ምክንያት ምን ይላል መሰለህ መጽሐፉ የክፋት ሁሉ ስር ገንዘብ መውደድ ነው ይላል። ሰው ልጅ በጣም ገንዘብ ሲወድና ቅናት የሚባል ነገር ደግሞ አለ። እኔ ከዛ በኋላ ላይ መጽሐፍም ሳነብ ፍቅር እንደ ሞት የበረታች ናት ይላል። እኔ በፍቅር ውስጥ ነው ያለሁት፣ እነሱን በመውደድ ውስጥ፣ እነሱን ሰው በማድረግ ውስጥ ነው ያሉት። በተለይ አንዷ ግን በቅናት መንፈስ ውስጥ ነው ያለችው። ቅናት እንደ ሲኦል የጨከነች ናት ይላል። አንድ ሰው ከቀናብህ ጨካኝ ነው ወንድሜ እህቴ ምናምን የሚባል ነገር ለሰገል አይመጣለት። ጨካኝ ነው። እናተኛ የሚቀናብ ሰው በአጠቃላይ ጨካኝ፣ የሚያፈቅር ሰው ደግሞ እንደሚታረድ በግ ነው። ይዘው ብትሄድም ብታርደው እንደምታርደው እያወቀም ሄደልሃል። በግ እኔ ለእነሱ እንደ በግ ነበር ይሆንኩት። እንደሚያርዱኝ እያወቅኩኝ ክፋትና ተንኮል እንደሚሰሩብኝ እየገባኝ እያወቅኩ እንደሚታረድ በግ ነበረ በመካከላቸው የሆንኩት። እና የዚህ ሁሉ መሰረት ምንድን ነው? ቅናት ነው። እኔ ለምን ይህን ሁሉ ሀብት አገኘ? ከእኛ ለምን በለጥ? ለምን አማረበት? ለምን መኪና ይቀያይራል? ለምን እሱ እንደዚህ ሀብት በሚል በቅናት መሰረት አድርገው ከዛ እኔ ላይ የጭካኔ እርምጃዎችን ለካ ለረጅም ለረጅም ለረጅም ጊዜ ነበር ሲያደርጉ የነበሩት። ከዛ አልሞት አልኳቸው እኔ እና እነሱ የሚቀምሙትን መርዝ ፈጣሪ ቫይታሚን እያደረገ እነሱ የሚሰሩትን መተታ መተት ምናምን ነገር ደግሞ እያከሸፈ እኔ በሬ ላይ የሆነ መላክ አለ እንጂ፣ በእውነት እኔ ከእሳት ውስጥ ነው ፈጣሪ ያዳነኝ። መጨረሻ ላይ ነው እንግዲህ አልሆን ቢላቸው፣ በዚህ ቢሞክሩ አልወድቅ ብላቸው፣ በዚህ ቢሞክሩ አልወድቅ ቢላቸው፣ በዚህ ሲሞክሩ አልሳካ ሲላቸው፣ እንግዲህ ይህንን ክፋትና ተንኮል ተመካክረው አሴሩ ማለት ነው። ቆይ ክፋቱ አሁን የሆነብህ ምንድን ነው? እህትና ወንድሞች ናቸው? ምንድን ነው? አዎ ቤተሰቦች ናቸው። ያስጠጋዋቸው ቤተሰቦች ናቸው እንደዚህ ያደረጉት። እንግዲህ ያው እነሱ ተመካክረው ይህን ሁሉ ያደረጉት እንደዚህ እንደዚህ ቢሆን ሀብቱ እንደዚህ እንካፈላለን በሚል፣ በተለይ አንድ የአንደኛው ሀሳብ ያቺ ሰይጣናዊ ሀሳብ የምታስበው ሀሳቡን ያመነጨችው እሷ ናት። ሀሳቡንም ደግሞ የተቀበለችው የት ነው እዛ የምታመልከው የምትሰግድለት ምናምን ዶሮና ምናምን እንደዚህ በሚላት እሱ ነው ይህን ሁሉ ሀሳብ ያቀበላት እንደዚህ ያርጊ ጌታዬ ምን ላድርግ ሲል ትሄዳለች፣ እንደዚህ እንደዚህ ያርጊ እንደዚህ ብታረጊ እንደዚህ ሀብትን ትወርሻለሽ እኔ በቀኝሽ ነኝ እያለ እንደሚል አንድ የሚያጓራ መንፈስ ያለበት ከሱ ነው ሀሳብ የተቀበለችው። ያንን ሀሳብ ሌሎቹ በቅንነት ነው እሷ ግን በሰይጣናዊ ምሪት ነው ሀሳቡ ለነሱ ያካፈለችው፣ እንደዚህ እናድርግ ከዛ በኋላ ላይ የእሱን ሀብት እንካፈላለን በሚል ሴራ ነው፣ አደገኛ ሴራ ነው ይህን ያደረጉት። ከዛ በኋላ እነሱ ገብጽ ገንዘብ እንደምንሰጣቸው እሱ ደግሞ በእሷ ምክንያት ግማሹን እንደሚወስድ። እሷ ማለት በሱ በምታመልከው አምላክ፣ በዚህ በሴጣናዊ አምላክ በምታመልከው አምላክ ቁጥጥር ውስጥ ነው ያለችው። ያ አዋቂ የሚባለው አዋቂ እንኳን አይደለም። የእሷን ማይንዱን የተቆጣጠረው እሱ ነው። ስለዚህ እንደዚያ ድርጊ የሚላትን ነገር ታደርጋለች። ከዛ ውጪ ከወጣች ደግሞ እንደምትሞት ነው። በሞት ፍራቻ ነው። ልጅሽ እንደዚህ ያደርግብሻል በሚል ይዟታል። ስለዚህ መንፈሱ ደግሞ የሚጋጨውን ስለሚያውቅ እኔ አሁን ባለቤት አለችኝ፣ ፍቅር የሆነች ባለቤት አለችኝ እና አንድ ልጅ አለኝ። በጣም በቃ ስደክም ደክሙኝ ስመጣ ህይወትን እንደወድ እንደ ህይወት እንዳይሰለችኝ የምታደርግ በጣም የምወዳት ባለቤቴ ያ መንፈስ አይፈልጋትም። ስለዚህ በተለያየ ነገር እሷን እየተዋጉ እየተቃወሙ ከዛ ቤት እንድትርቅ እኔን አውላላ ሜዳ ላይ ለብቻዬ አግኝቶ እኔን ማጥቃት ነበር አላማው፣ እና እኔን ሊያግዙኝ ሊረዱኝ የሚችሉ ነገሮችን ሁሉ መንፈሱ ቀድሞ ያሸሽ ነበር። ስለዚህ ከዛ እንድትርቅ አደረገ። በተለያየ ነገር እሷ መቋቋም አልቻለችም። እንደዚህ ስለማትጸልይም በዚህ መንፈሳዊ አቅምም ስለሌላት መቋቋም አቃታት እና ቤቱን ለቃ ሄደች። ስለዚህ እኔ ብቻዬን ሆንኩኝ ማለት ነው። የሆነ ጊዜ ላይ በጣም ታመምኩኝ እና እና አልጋ ላይ ከቤተሰቤ ለምን እራክ ከቤተሰቤ ሚስትና ልጆች አሉ። እንግዲህ ከሚስቴ ጋር ወደ ሶስት አመት አራት አመት የሆነ አንድ ልጅ አለን እና በጣም መልካም ሰው ናት። በጣም ፍቅር ናት። ትዳሯን አክባሪ፣ ባሏን አክባሪ ጥሩ ሰው ናት። እንግዲህ ከእሷ የራኩት ያው እንዳልኩ፣ ይሄ ጥቃት እኔ በማላውቀው መልክ እሷንም ያገኛት ነበረ። ምክንያቱም እኔ ስራ ስወጣ ስገባ፣ ስለዚህ እሷ ያው የሆነ ነገር ይደረግባታል። ይሄ የጨለማ አይነት የጨለማ ስራ እንዴት መሰለ፣ ረቂቅ ነው። ፍርድ ቤት ሄደህ ጣቢያ ሄደ የምትከሰው ነገር አይደለም። መንፈሳዊ ስራ የጨለማ ስራዎች በጨለማ ብርሃን ብርሃንን ጨለማን የምታሸንፈው ብርሃንን ተኩሰ ነው። ስለዚህ ፍርድ ቤት ጣቢያ የምትከሰው ነገር አይደለም። ስለዚህ በመንፈሳዊ ጥቃት ውስጥ ገባች። ያንን የምትከላከልበትና የምትቋቋምበት ደግሞ አቅም አጣች። ስለዚህ መነጫነጭ ጀመረች፣ መረበስ ጀመረች። ከሌላ ሴት ጋር እንደመማገጥ ከሌላ ሴት ጋር እንደመሆን እየነገሯት የሆነ አቀነባብረው የሆነ ነገር እያሏት ከዛ እንድትሸሽ አደረጉ። እኔ ለነበነግራት የማትሰማኝ ሰው ሆነች። ስለዚህ እኔ ብቻዬን ሆንኩኝ ማለት ነው። በቃ መቋቋም አቃተኝ። ከዛ ታምሜ ታምሜ አልጋ ላይ ረጅም ጊዜ አልጋ ላይ ሆስፒታል ነበር ሳሳልፍ የነበርኩት ማለት ነው። ስለዚህ ለእነሱ ስራና ሴራ ተመቻ ነገሩ ተመቻቸው ማለት ነው። የእኔ እንደዛ መሆን ማለት ነው። ምክንያቱም በቅርቡ ነው እኔን የሚከላከለኝ አይዞህ የሚለኝ ከፈጣሪ በስተቀር ማንም መረዳት አጠገብ የለም ማለት ነው። እንደዛ ነበር ያሳለፍኩት። ወንድ እዚህ መቃብር ላይ ማለት ሊገሙከረው ነው ይሄ አንዳንድ ጊዜ ከወንድም በላይ የሚሆኑ ጓደኛዎች ይኖረዋል። በዚህ ምድር ላይ ስትኖር ጨካኝ፣ የሚቀናብህ አንተ እንድትኖር የማትፈልግ ሰው ሊኖር እንደሚፈልገው ሁሉ ደግሞ ለአንተ ህይወት መሳካት ከልብ ደግሞ ከስጋ ወንድምና እህት የበለጠ ደግሞ ፈጣሪ ጓደኛ ይሰጣል። ቀደም ሳሜል ያልከው ማለት በቃ ወንድሜ ብዬ ስለሆን እሱ ነው እንዳለ ህይወቴን ስለሚያውቅ በቅርብ ርቀት ሆነው ነገሮችን ይከታተላል እና እነሱ ሞተዋል ብለው እኔ በዛ ሰዓት ላይ ያው እንግዲህ የተለያየ ነገር መድኃኒት እንትንድል ለሞት የሚያደርስ ኦቨር እንትን የሆነ ነገር መርፌ ወይ ተወግቼ ያለሁ ወይ ከልክ በላይ ኪኒን ሰጥቻለሁ ግን ራሴን አላውቅም። ስለዚህ ለአካባቢው ለሰው ሁሉ በቃ ሞታል ሞታል ሞታል ሞታል ብለው አስወሩ። በዚህ ሰዓት ላይ ያው ሳሙኤል እንግዲህ ነገሩን በቅርብ እርቀት ይከታተላል። ከዛ ዝም ብለው የሆነ መቃብር ቦታ ላይ ይዘው ሄደው በቃ ቅፈር ብለው ለሆነ ሰው ወፈር ያለ ፍራንክ ሰጡት። ሳሚ መጣና እነሱ ከሄዱ በኋላ መሄዳቸውን ቼክ አደረገ። በኋላ አየና አንድ ጊዜ ቆይ በተሻለ ሁኔታ እንዲቀበር ስለማድረግ ምናምን ብሎ ለእነሱ ተጨማሪ ፍራንክ ሰጣቸው እና እኔ አፈር እንዳይነካኝ ያደረገ ከዛ በኋላ ነገሩን ገልጦ ሐኪም ይዞ መጣ። በጣም የሚገርም ጭንቅላት ነው። እዚህ ጋ ሰው ግን እንዴት ማለት የሆነ ሰው ሲሞት እኮ ሰው ቀባሪ አለ። ሰው እንኳን ኖርማል ተመልካች እንኳን ሰው ሄዶ ይቀብራል። ያውዛት ያንተን መቼም ይመስለኛል ብሱ ያውቃል። የአካባቢ ሰው ዘመድ አዝማድ አለ። እንዴት እነሱ አልተገኙም በዛ ቦታ ላይ ሁሉ ነገር በጣም ይገርማል እኮ ክፋትና ተንኮል እኮ ሴራ ሴራ ማለት እኮ የተጠነሰሰ ነገር ነው ከባድ ነገሮችን ቀድሞ የተዘጋጁበት ስለሆነ ያ ጠንቋይም እንዳልኩ ምሪትም የክፋትና የጭካኔ ምሪት የሚቀበሉት ኮስ ከአካባቢ የቀብር ቦታው እንደዚህ ነው ብሎ ቦታው የማይታወቅ አካባቢው የማይታወቅ በጣም ሩቅ ቦታ ሰው ለመሄድ እንዳይደርስ እዛ አካባቢ እንኳን ለመቅበር እንዳያስብ አድርገው በጣም ሩቅ ቦታ ነው የነገሯቸው የቀብር ስነ ሥርዓት እንደዛ ብለው ነው ያሏቸው። ስለዚህ ሰው ሞቷል ብለው አሰቡ። ነገር ግን የት ይቀበራል የሚለው ነገር ላይ ደግሞ ማንም ሰው እነሱ አድርገዋል። እኔ አሁን ህይወቴ እንደዛ ነው። ብዙ ሀብት አገኛለሁ እንደገና ወደፊት፣ ምክንያቱም እንድ በዛ ምክንያት ሆኖኛል። አሁን እንደገና የተፈጠርኩት ስለዚህ በብዙ ኃይል ቀልዳለ እንዴ ማለት ልጅና ባለቤቴም እኮ የለችም እዚህ። እንዳልኩ ቀድሞ እኮ ነው እነሱ ነገሮችን ያመቻቹት። ሀብትና ንብረቴ ሁሉ እሷ ልትረዳኝ አልቻለችም። እንደነገርኩ በተለያየ ዘዴ እኔና እሷ ማጣላት የመጀመሪያ ስልታቸው ስለነበረ አሁን ተጣልተን አንገናኝ፣ የእነሱ ሴራ። ሁለተኛ ላይ ሀብትና ንብረቴ እንዳለ አሁን እነሱ ጋር። አሁን እንግዲህ እንደምታየኝ ወደ ሁለት ወር ሆኖኛል እዚህ ከመጥቼ ሆንኩኝ ማለት ነው። ሁለት ወር አካባቢ ነው። ስንት ጨለማ ይሄ ውሃም አንዳንድ ነገር ላይ ከሰዎች እየተቀበርኩኝ እን ወደ ራሴ ለመመለስ እኮ ረጅም ጊዜ ነው የፈጀብኝ። ይህንን የሚያደረግኩት ና ሊሄድ ሲሉኝ አልፈልግም ብዬ ነው። ምክንያቱም ወደ ማንነት ለመመለስ ረጅም ጊዜ ስለፈጀብኝ እና አሁን በቅርብ ጊዜ ነው ተረጋግቼ ያን ያገኘ እና ጓደኛዬ ሳሚም እየመጣ እንደዚሁ ና ይለኛል። እኔ አልሄድም በቃ። እነሱ ጋር መሄድ አሁን እኔ እንደገና አውሬ ጋ እንደመሄድ ነው የተሰማኝ። ግን አሁን አሁን ያው ወደ ራሴ ስለተረጋጋሁ ቀስ ብዬ ሄዳለሁ። ሀብትን ንብረቶችን የማስመልስበት የራሴ የሆነ መንገድ አለኝ። ስለዚህ አሁን ለጊዜው ለጊዜው ለጊዜው ነው ለጊዜው አሁን እነሱ ጋር ነው ያለው፣ እንደዚህ አይነት ሁኔታ ውስጥ ነው ያለው። አንተ አሁን ማለት አድራሻ ስጀውን ሰታይ ደሄ እሱን አንዴ በጣም ደስ ይለኛል፣ በጣም ደስ ይለኛል። ምክንያቱም እኔ ከሳሚ በስተቀር በአሁኑ ሰዓት እኔ ሰው የለኝም። አንዳንድ ነገሮችን ቼክ ብታደርግልኝ እኔ አሁን የባለቤቴ ሁኔታ የልጅ ሁኔታ በምን አይነት ሁኔታ ውስጥ እንዳለ የማውቀው ነገር የለም። ስለዚህ እንደ ራስህ አድርገህ እንግዲህ አይተሃል። ከቃል በላይ ያየሃቸው የድርጊት ሁኔታዎች አሉ። ስለዚህ አንተ እንደ ራስህ አድርገህ ነገሮችን ብታስጨርስልኝ እኔ በምትፈልገው መልክ እኔ ተባበርሃለሁ ደስ ይለኛል። ነገሮችንም በምን አይነት ሁኔታ እጅ ማስገባት እንዳለብኝ አንተ ሁሉ ነገር ከኔ ታውቃለህ እና ሁሉ ነገር ጨርሰህ ሲተባበረኝ በጣም ደስ ይለኛል ወንድሜ፣ በጣም ደስ ይለኛል። ውድ የፕሮግራማችን ቤተሰቦች እንግዲህ ያው ከወንድማችን እንደሰማችሁት እንደተማራችሁበት አልጠራጠርም። እዛ እነሱ ጋር ሄጄ ደግሞ እስኪ ከሳሚ ጋር ብነጋገር እና ሄጄ እዛም አጣራሉ ማለት ነው። ውድ ቤተሰቦች እውነት የነገረኝ ነገር እውነት ከሆነ ንብረቱም እንዲመለስ በቻልነው አቅም እነሱን ቀርበን በሌላ መንገድ ከእነሱ ጋር ልቀራረብ እና ነገሮችን አያለው ማለት ነው እንደዚሁም ደግሞ ከልጅና ከሚስቱ ጋር ተመልሳ አንድ የምትሆንበትንም ነገር እንፈጥራለን በቻልነው አቅም። መልካሙን ሁሉን እመኝልሃለሁ። አሁን ደግሞ እዚህ ቦታ ላይ አትሆንም፣ የሆነ ቦታ ታርፋለሽ። እንግዲህ ቤተሰቦች ከወንድማችን ጋር ያደረግነው ቆይታ ይመስላል። ቀጣይ እስኪ የሚፈጠሩ ነገሮችን ወርም ሁለት ወርም አመት ሊፈጅ ይችላል። እነሱ ጋር ተቀራርበን ያለውን ነገር እስኪ አጣርተን ንብረቱ የሚመለስበትን ነገር እንፈጥራለን። በቀጥታ ሄጄ ዳይሬክት እነሱን አውርቼ የሚያመጣው ነገር የለም። እነሱ ጋር መቀራረብና ጉዳዩን ጠጋ ብሎ በደንብ መከታተል ያስፈልጋልና የሚወስደውን ጊዜ ወስዶ በቻልኩት ሰዓት በመቼ ሰዓት ይር ቃለ መቀራረብ ፈልጋለሁ እሞክራለሁ። ከዛ በኋላ ግን መጨረሻው ፓርት ላይ ግን ቃል እምገባለን እነሱ ጋር ፊት ለፊት እንድትገናኝ እያደርግለሁ ጉዳዩ ካለቀ በኋላ ማለት ነው። ምክንያቱም ሙትሃል ብለው ነው የሚያስቡት ብዙ ሰዎች። ያ ስለሆነ ነገሮች እንግዲህ የሚሆነው እናያለን። እንግዲህ ሙትሃል ብለው ነው እሱን የሚያስቡት። ነገር ግን በህይወት ሲያዩት ምን ይሰማቸዋል የሚለውንም አብረን እናያለን። በፕሮግራሙ እንደምትማሩበት አልጠራጠርም። እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ አመሰግናለሁ። እንግዲህ ቀጣይ በሌላ አዲስ ፕሮግራም እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።